እንትን ገና ሲጀምር ሀብዬ ከወላጆቼ ተነጥዬ ብቻዬን አዛሪ ትምህርት ቤት ሲማር አባቴን አፈር ይቅልለውና አዛሪ ትምህርት ቤት አስገብቶ በሚማርበት ጊዜ ሁሉ ነገር የትማቻች ካለ መሆኑ የተነሳ ያደኩት ነጮች ጋር ነው። ከነጮች ያገኘሁት አንዳንድ ታሪካዊ ነገሮችን ሊጠቅስ ለመጥቀስ ይፈልጋለሁ። ገና ሶስተኛ ክፍል ተማሪ ሆኜ ከፈረንጆች ጋር ከአንድ ፈረንጅ ቤት ውስጥ አንዳንድ እቤት ውስጥ ቁሳቁስ ስራ በመርዳት ጉልበት ስራ እየሰራው ሲኖር ፈረንጁ ከቤተሰቡ ጋር ከልጆቹ ከሚስቱ ጋር ሳሎን ተቀምጦ ኩሽና ውስጥ የሚሰራውን የሚያይበት ኩሽና ውስጥ የሚሰራውን የሚደረገውን ደግሞ መኝታ ክፍልም ሆኖ ወደ ሳሎን አይቶ ከሳሎን ወደ ኩሽላ የሚያስተላልፍ መስተዋት ትዮ ላይ አስቀምጦ የሚጠቀም መሆኑን አላውቅም። ግልጽ ነው የምናገረው። ይህን አላውቅም። አንድ ወቅት ላይ አንድ ቀን የተሰራ ምግብ በሀገራችን መድፋት እጅግ ነውር መሆኑን ከልጅነት አባቴ በልተህ ከታቀብክ ለተራ በስጥ እንዳጥለው ይለኛል እና የተረፈ ምግብ ወስጄ ቆሻሻ መጣያውስ ሁልጊዜ ጣል እያለኝ ሲያስገድድ ሲያዘኝ፣ ሲያስገድድ ሳይሆን ሲያዘኝ እየከበደኝ ነው ማድርገው። በፈቃደኝነት ነገሩ ደስ ብሎኝ ሳይሆን መስራት አለብህ ስለተባልኩ ነው። የማድረገውና አንድ ቀን ኩሽና ውስጥ ለመጣል ከሳኖች ከሳን የተረፈውን ከፊታቸው የተረፈውን የራሳቸው የቀረበውን ሁሉ ነው የሚበሉ ከቀረበው የተረፈውን አብሮ ነው ጥራጌ ሆኖ የሚጣለው እና እጅ ያልነካውን አንድ ሁለት ከዛ ላይ ሲጎርስ ሳሎን ላይ ማኝታ ክፍል ላይ ሆኖ አይቶኛል። እኔ አላቅም። ከዛ ሰበሰብኩ ነው ወስጄ ጥዬ፣ ስመለስ ወደ ሳሎን መጣና ቤተሰቡ ከልጆቹ ጋር ቁጭ ብሎ እና ቁጭ ብላ አለኝ። እሺ አልኩ። አታድርግ ያለውን ለምንድነው ያደረግከው አለኝ። ደነገጥኩ። ምን አደረግኩ አልኩት። ወስደህ ጣል የተባልከውን ምግብ ስትበላ ታይታል አለኝ። የመላክ አይደለም መንፈስ አይደለም። እንዴት አየኝ ብዬ በውስጤ ተጠራጠርኩና ራስን በፍራት ተውጬ ዝም አልኩ። ና ላሳይህ አለ ና ያንን መስታወት ታያለህ አለኝ። አዎ። በዛ መስታወት ውስጥ ደግሞ ያኛውን መስታወት ተመልከት አለኝ በዛ መስተዋት ወደዚያ ዞር ብዬሳይ መኝታ ክፍል ያለው መስተዋት አየሁ። በመስተዋት መኝታ ክፍል ውስጥ ያለው መስተዋት ስመለከት እኛ ተሰብስበን የተቀመጥንበት የሁላችንም ስዕል አቀማመጣችን የሚያሳይ አጠገባችን ያለው መስተዋት እዛ ስለሚያሳይ ሁላችንም አየሁ። አይህ አይደለም? አዎ አታድርግ የተባልከውን ምግብ ሲትበላ በዛ መስተዋት ነው ያገኘው። መስተዋቱ ላይ እኔ የምሳደርግ የነበረው ኮፒ ሆኖ አልተቀመጠም፣ ግን ድርጊትን ያየ መሆኑን ተረዳሁና አጥፍቻለሁ አልኩት። በማመኒ 32 ገጽ ደብተር ሁለተኛ አታድርግ የተባልኩትን ነገር አላድርግም እያልክ እስከ 12 ሰዓት ድረስ ጽፈ ጨርስ ብሎ ትምህርት ቤትም እንዳልሄድ አድርጎ ቀጣይ አስራ ሁለት ሰዓት ሰላሳ ሁለት ገጽ ሰላሳ ሁለት ገጽ ፊትና ኋላ አላደርግም አላደርግም አታደርግ የተባለውን አላደርግም አላ አላደርግም አላደርግም አላደርግም ብዬ ጽፌ ጨረሽ አምጥቼ ሰጠሁ እስከ ዛሬ ድረስ በአእምሮ የውስያ ነገር ተቃጽኦ አለው ዛሬ ስንት ዓመት ይህም አለፈና አንድ ወቅት ላይ? ከነሱ እነሱ ሲሄዱ፣ ለአንድ የሆነ ዶክተር እኔ ያለሁበት ከተማ ሆስፒታል አለ። ያ ሆስፒታል ዶክተሩ ጋር ይሄ ልጅ አንተ ጋ ይኑር ትምህርቱን እየተማረ ስለሆነ እኛ ስለምንሄድ አንተ ጋ ይሁን ብሎ ከነሱ ራሳቸው ጋር ተነጋግሮ በል የሚያውቅ ያውቃል ዶክተር ዱቼ ይባላል። አንተ አሁን እኛ ስለምንሄድ ከዶክተር ዱቼ ጋር ትኖራለህ፣ እዛ ሆነ ለሱ እያገለገል ትማራለህ አለኝ። እሺ ያልኩ ዶክተር ዱቼ ሚስት አለችው። ከሚስቱ ጋር ልጅ የለውም፣ ሁለቱ አብሮ ነው የሚኖሩ። ግን ከነዚህ ካጋጠሙኝ ሰዎች የበለጠ ደግሞ አስቸጋሪ የሆነ ፈተና ውስጥ ወደቅሁ። ቤት ነው የማጽዳው። መኝታ ክፍል አጽዳለሁ፣ ጠረጴዛ አጽዳለሁ። ምግብ የበሉበትን አይደለም ጠረጴዛውን እውለውላለሁ። የጠረጴዛ ልብሶችን አራግፌ ሁሉን አስተካክላለሁ። ወደ ትምህርት ቤት ከማሄደ በፊት እነሱም ወደ ሆስፒታል ስራ እስከሚገባው ድረስ የነበሩበትን አስተካክላለሁ እና መኝታ ክፍል አልጋ ስር ሳንቲሞች ተበትኖ አያለሁ። ስጠርግ ሳንቲም ይወጣል። የድሮ ሀያ አምስት ሽሊንግ ችርችም የሚባል አለ። አስር ሽሊንግ የኢትዮጵያ አለ፣ ቸርችምም የኢትዮጵያ ነው። ሀምሳ ሽሊንግ አለ። ተበትኖ አገኘዋለሁ። ጠርጌ ሁሉን አንድ ቦታ ሰብስቤ ቆሻሻውን ካነሳው በኋላ በዛው ቦታ ላይ መልሼ እንደተበተነ አድርጌ በትና እተዋለሁ ለካሴሱ ይፈትሸኝ ኖሯል። እኔ ግን ያቺ ነገር ትምህርት ስለሆነችኝ በፍጹም እንደነበረ የቦታዋ ላይ አስቀምጬ እንደነበረች አድርጌ ነው ቤቱ እንዳልተጠረገ አስመስዬ የማስቀምጠው የሚወት ነው እና በሌላ ቀን ያን ፋተናይተውና በዛን ሰዓት የኢትዮጵያ መቶ ብር ጠረጴዛ ሳሎን ጠረጴዛ ልብስ ከታች በኩል አስቀመጠና ሄደ። የጠረጴዛ ልብሱን አንስቼ ጠረጴዛውን ሲወለውል መቶ ብር አገኘ። አሁን ልቤ ሰፋለ መቶ ብሩን ለመውሰድ አይ አታድርግ የተባለው ነገር አታድርግ ብዬ የጻፍኩትን ማስታወሻ ደፍተር፣ 32 ገጽ አእምሮ ላይ መጣች። ጠረጴዛውን ወለወልኩና ሰንትሞችን ሳንቲሞችን እንደሚያስቀምጥ በቦታው ላይ ሳምንት፣ አንድ ወር ሙሉ እየጠራኮ ዛ ይባልሽ ገንዘባ ሁለትም መቶ አቶንም ከመቶ ዲፍኖም አትቀነስም። እዛው ነች የረሱት አርጌ እንዲወስ ነው እሱ ያደርገው እያስቀመጥኩ እያስቀመጥኩ እያስቀመጥኩ እንደዛ ሆኜ ሳለሁ ምስተር ዱቼ ጠራኝና አንተ ስራህን ለኔ፣ ከዚህ በፊትም ነግሮኛል፣ አምኜሃለሁ። ከአሁን በኋላ ቤት ውስጥ ያለው በሙሉ ኃላፊነት ላንተ ሰጥቻለሁ። እስከ ምንሄድ ድረስ አብሬ ከኛ ጋር ትሆናለህ ብሎ ደመደመና እየኖርኩ ሳለው ሰባተኛ ክፍል ላይ ገና ሰባተኛ ክፍል ሳልጨርስ እሱም አመት ሳይጨርስ ከኢትዮጵያ ተባሮ እንዲወጣ በቀዳማዊ ኃይለስላሴ ተወስኖ ሶጣ ኢንሳይክሎፒዲያ ቁጥር አንድ ቁጥር ሁለት ቁጥር ሶስት፣ የመጀመሪያዎቹ ነው። ኢንሳይክሎፒዲያ ለአንተ እውቀት መሰረት እንዲሆንልህ እኔ ገንዘብ ቢሰጥ ያው ሻይጠተህ ትጨርሳ፣ ሌላ በዚህ እድሜ የምትጠቀመው የምታደርገው ነገር የለም ብሎ ኢንሳይክሎፒዲያ አስረከበ፣ ሰጠኝ፣ ሸለመኝ። ያን ኢንሳይክሎፒዲያ ተሸክሜ እሱን የጤና ጥበቃ መኪና ከኢትዮጵያ ወደ አዲስ አበባ ሶስት እኔ ኢንሳይክሎፒዲያውን ይዤ ሁለተኛ ደረጃ አንደኛ ደረጃ መለስተኛ ትምህርት ቤት ነው እየተማርኩ ያለሁት። እዛ ሲገባ እዛ ያሉ አስተማሪዎች በጣም የሚወዱኝ እና የሚያንከባክቡኝ ነበሩ። እያንዳንዳቸው ኢንሳይክሎፒዲያውን አይቶ ጠየቁኝ፣ ሰጠኋቸው በነጻ ሰጠኋቸው። ያ ኢንሳይክሎፒዲያ መስጠትና ለሰው በነፃ በመስጠትና ዝም ብዬ በመተወ ከኢንሳይክሎፒዲያ የሚገኘውን ጥቅም ካለማወቅ የተነሳ የተጎዳሁ መሆንን ወደ አስረኛና አስራ ሁለተኛ ክፍል ላይ ስደርስ ነው የተረዳሁት። ያውም አስረኛ አስራ ሁለተኛ ክፍል ላይ ደርሼ ዲክሽነሪ የመጀመሪያውን ዲክሽነሪ መጽሐፍ አንድ የሆነ ሰው የግብርና ሚኒስትር ግብርና ሚኒስትር ውስጥ የሚሰራ፣ ለጠየቅኩት ጥያቄ ለጻፍኩት ደብዳቤ በቄ መልስ ስለሰጠኝና ደብዳቤው መሰረት እንዲፈቅድ ስላስተባበረ ዲክሽነሪን ለማንበብ አንብቤ መልሳሉ ብሎ አንዳንድ ነገሮችን ከዛ ወስጄ መልሳሉ ብሎ ወስዶ ወደ ሀገሩ ኢህአዲግ ስገባ ይዞ ገባ። እኔ ከዲክሽነሮ ከአንቱ ቀረው ለምን መሰላቸው? ይህን ለእናንተ ሊተርት ላስቀምጥ ሊነግራችሁ የፈለኩት ይህን ሁሉ ሳድርግ በውስጤ ያለው ነገር ለዛ ነገር ከዛ ነገር የማገኘውን ጥቅም የመረዳት ብቃት አልነበረኝም። አሁን የሚታየኝ ያክል አልታየኝም። ስለዚህ ከጥቅሙ ተካፋይ መሆን አልቻልኩ። ብዙዎቻችን የምንሆነው እንደዚህ ነው። በትንሽ ጥቅምና በተለያዩ ነገሮች እየተደለልን ብዙን ጊዜ ወደኋላ እንድንቀር ተገደናል። አሁን ጥሩ እውቀት የሸመቱ ሰዎችና ልጆች በእውቀታቸው ተጠቅሞ እውቀታቸውን አስፍቶ በእውቀታቸው መሰረት ፈጠራ ችሎታ ለማዳብር የሚያበቃቸውን መነሻ ስነድ የላቸው። መነሻ ስነድ ከመጽሐፍት ጋር ያላቸው ግንኙነት እጅግ እጅግ የራቀ ነው። ሌክቸር በማስታወሻቸው ላይ ያስታውዞውን ምናልባት አሁን አሁን መጽሐፍ ቤቶች ብዙ ሰፍተዋል። ይሄ ተረት ተረት የተጻፈው መጽሐፍ ሳይሆን ስታንዳርዱን የጠበቀ ዓለም አቀፍ ደረጃ ላይ ያሉ መጻሕፍቶች ያሉበት ላይብሬሪ ገብቶ የማንበብ ብቃት ያዳበሩ አሉ፣ የሉም አይባልም። እንደዛ ከመጻሕፍት ጋር ቁርኝት ያላቸው የሚያደርጉ ሰዎች ቁም ነገር ስራ መስራትና ለቁም ነገር የሚበቁ መሆናቸውን አሁን ነው ያወቁት። አሁን አሁን ነው ያወቅኩት። እናንተን ብትሆኑ ከመጽሐፍ ዓለም ራሳችሁ ለማግኘት ሞክሩ። መጽሐፍት አንተን እራስን በመስተዋት ፊትን እንደምታይ ያሳይሃል። እኔ ዛሬ መነፅር አድርጌ እንደምታዩኝ ሳልሆን በፊት በመስተዋት ፊቴን አይና በፊቴ ውስጥ አይኔን አገኝና በአይን ብሌኔ ውስጥ እንደገና ፊቴን አገኛለሁ። አይን ብሌኔ ውስጥ ፊቴን አገኝቼ ፊቴ ውስጥ ያለው ብሌኔ ውስጥ እንደገና ዞሬ ሶስተኛ ዙር አይነን ለማግኘት ይሞክር ነበር። አይኔን አጥፍቼ ነበረ። በተወሰነ ጊዜ እንደዛ እያደረግኩ የአይን ብሌኔ እይታ እንዲደክም ሁሉ የሚጎዳኝ መሆኑ ሳላውቅ ነው፣ ይሄን ማድረጌ። አይነን ፊትን አግኝቼ በፊት ውስጥ አይነን አግኝቼ በአይነ ውስጥ መልሼ ፊትን በመስተዋቱ ሳይሆን አሁን ከመስተዋቱ ወጥቼ በብለኔ ውስጥ ሶስተኛ ዙር ራስን ለማግኘት እየጣርኩ ያሳልብኩትን ወቅት አስታውሳለሁ። የቅርብ ዘመን ነው፣ የረዥም ጊዜ አይደለም። እግዚአብሔር ይመስገን፣ አሁንም አይኔ ይህን ያህል ለጉዳት ከሩቅ የማየትን የሚጎዳኝ ነገር አልደረሰብኝም አያለው ግን አይኔ ውስጥ አይኔን አግኝቼ በአይኔ ብሌኔ ውስጥ የራስን ለማየት አልችልም ሁላችንም ቢሆን ህልናችን የሚያስበው የዛን ያህል እርቀት መሄድ ያስፈልጋል የፊት ገጽታውን በመስተዋት እንደምናይ ፊታችን እንደምናይ አይተን መሮጥ የለብንም ካለፉት ነገሮች የተማርካቸው ነገሮች ለቁም ነገር የሚያበቁ መሆናቸውንና አለመሆናቸውን መረዳት ያስፈልጋል። ዛሬ አንድ ሰው ለእኔ መልእክት ከውጭ ከሌላው ዓለም ላይ ስልክ በህይወት ስላለፈው ነገር አታስባልኝ። እንዴት የተነሳውበትን ካላወኩ እኔ ሰው አይደልሁም። ክርስቶስ መሞቱን ኮ እየመሰከርን አይደል እንዴ? የክርስቶስን ማውት መርሳት አለብን እንዴ? ዛሬ እኔ ክርስቶስ እኮ አልሞትም ለኛ ለእኔ አሁን ለእኔ አላየሁም። እኔ መሞቱን የክርስቶስን ሞት አስታውሼ አይደለም እንደ የክርስቶስን መልካም ስራ መስራት እንዲፈልግ የምግብ አፋኝ። እኔ እኮ የተነሳሁበትን ችግሩንና የችግሩን መልሴ አእምሮዬ በዳብረና በአብደገ ቁጥር መለየት ካልቻልኩ እኔ ሰው አይደለሁም። ግቡዝ ለምን የሄድኩ መንገድ ላልሞትም። ሁላችንም ቢሆን ሁላችንም ቢሆን አንተን ራስን ጠይቀ ለራሲ መልስ አተ ራሲ በራሲ ውስጥ ራስን አግኝተ መልስ እንዳገኘ ከኋላ ታሪክና ኋላ አነሳሲን ካላወቅ ሰው አይደለም። መሻሻልህን ከዛ ነው መለየት የምትችለው። ማደግህን ከዛ ነው ማግኘት የምትችለው። ለውጥ መኖርህን ከዛ ነው መረዳት የምትችለው። እንዴት እንዴት! ኧረ እንዲህ ቢሆን ኖሮ ሳይንቲስቶች ዛሬ፣ ፕላስፋዎች ዛሬ ሁለቱ ወንድማሞች የሰሩትን አይሮፕላን በነሱ መነሻ አድርገው